አብራ እየሰማይ ነው። ሰው ልጅ እኮ በግድ ምንም ነገር አትወስድ እኮ በቃ ጎሽ። ትልልቆቹ ጅል መሆን ጀመሩ እኮ ጋይስ። ጅል ራሱ አይገልጸውም። ኤፍሬም፣ ምን እየሆነ ነው እናንተ? አቤት። አንተ ወስለተ ልጅ፣ በውስጥ መስመር ሌላ፣ በውጭ በሚዲያ ሌላ ውሻ የምር በጣም ያስጠላል። የዛሬ ንግግር እኮ በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ሰሞኑ ራሱ አንዳንድ ዩቱበሮች አንዳንድ ሰዎች አፋቻ ትክፈቱ አልክ። ሰሞኑ ሲነገረ እዚህ ጋር ስተት አለበት ሲባል፣ ዛሬ ደግሞ መጣና በድጋሚ ትሄድ አብርሃም። በዚህ ጋር አስገድደህ ታኖራትም እንደ ችግር ጥፋት እንዳለበት ወይም ደግሞ ጥፋት ካለበት አብርሃም አንተ ማግባባት ህት ጥፋት ራሱ ባይኖርበት በቃ አብርሃም ጥፋተኛ ነህ ብለ ማባበል ሲገባ ከቤት ትውጣ ረ ያንተ ስከፋ የምሬ ነው። በዚህ አልጠብቀህም ነበር የምር። በዚህ እንደውም የሰሞኑ እንደዚህ እንትን አለ አላገኝም ነበር የዛሬ ግን በጣም ነው የምደብረው። ሰላም ሰላም ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት በእያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ወርቶዬ እንግዲህ ርዕሱ ነው ወጣች ከቤት የተባለው እንጂ ከቤት አልወጣችሁም። ሁለት ቀን ስጭኝና አስተካክላለሁ ብለዋል አብርሃም አለች ነው እና ኤፍሬም ግን ንግግሩ በጣም ነው የሚያስጠላው። የምሬ ነው ምላቸው። በጣም ማ መረገጥ አምሮህ ነው ወይስ የምትናገረው ንግግር በቃ በቃ፣ ያኔ በአንተ ቤት እውቀት ነው ወይም ደግሞ ጥሩ ንግግር እየተናገርክ መስሎህ ነው? አብርሃም፣ ጥፋት ባይኖርበት ራሱ ፎቶሾፕ ራሱ ቢሆን በቃ አብርሃም፣ አንተ ጥፋተኛ ነህ። ስለዚህ ይቅርታ ጠይቀህ ወይም ደግሞ ተነጋግራችሁ ችግራቸው ለመፍታት ተረጋጉ ማለት ሲገባ ከቤት ትውጣ ከፈለገች ትሄድ እስከ መቼ ተለማምጣት አኖራት አለ እንዲህ ብሎ ነገር አለ። ሲጀመር አንተ ምናገባ በባልና ሚስት መሃል እኔም ያገባኛል አይደለም ነገር አንተ በማያገባ ነገር ጥልቅ ብለህ እንደዚህ አይነት ሀሳብ አስተያየት መስጠቱ ተገቢ ነው ብዬን አላስብም። እውነት ለመናገር ኤፍሬም ቂም ያለበት ነው የሚመስለው በነገራችን ላይ ከሩታ ጋ የሆነ ቂም ያለበት ነው ወይስ ነፃነት ትሻለህ አለች ነፃነት አምጣ ወይስ አምጥተህ ልትተካለት ነው ሲመስለኝ ነፃነት አምጥተህ ለመተካት ይመስለኛል እንደዚህ እየሆንክ ያለው ለማንኛውም አብርሃም ችግሩ እንደሚፈታ ተስፋ አደርጋለሁ እንደዚህ ነችና ግን አብርሃም መጨረሻ ላይ ምን ቢል ጥሩ ነው ትክክል ነው ኤፍሬም አለ ትክክል ነው የትኛው ጋ ነው ትክክል ስህተት ካለ ኤፍሬም ስህተት ሩታ ጋ ራሱ ስህተት ኖሮ አብርሃም ጋ ስህተት ባይኖረ ራሱ አብርሃም ስህተተኛ ነህ ብሎ ቢመልስ ነበረ ኤፍሬም ትክክል ነው ተብለው የሚዋሰደው ምክንያቱም እሱ ወንድም ስለሆነ እዚህ ጋ አዎ፣ አብረሀም ጥፋተኛ ነህ፣ በቃ ጥፋትህንም ነህ እመን ባይሆን ራሱ ነው የምላቸው። ጥፋተኛ ባይሆን ራሱ እንደዛ ብሎ አባ ብሎ ይመለሳል። የሰው ልጅ እንዴ አስታረቃችሁ ነው የምትባሉት ወይ አጣላችሁ ነው የምትባሉት? እንደዚ አይነት ሰዎች ጣልቃ ስትገቡ ማለት ነው፣ የምሬ ነው የምላቸው። ምን አይነት ሀሳብና አስተያየት እየሰጣችሁ ነው፣ ግን የሰውን ትዳር የምታቋቁሙት? አቤት ይዛሪት የከፋ ነው የምር እኔ ለማንኛውም በዚህ ሁለት ቀን እንደምታስተካክል ተስፋ እናደርጋለን አቶ አብርሃም። ዛሬ እንግዲህ ያው ፋይሉ ተልኮ ለተለሩታ እንደዛ እንደዛ እያሉ ነበረ እነ ቡቼ። ነገር ግን የእሱ አሳማኝ አይደለም፣ ምክንያቱም እነሱም እንደኛ ለፍላፊ ስለሆኑ ማለት ነው። እና በዋናው አካል ወይም ደግሞ በዋናው ሰው አፍ ሲወጣ ነው። ብቻ በጣም ይከብዳል። ግን ኤፍሬም በጣም ድንበር እያለፍክ ነው። የምሬ ነው የምልህ። ሰሞኑ አፋችሁ አትክፈቱ፣ ደግሞ ምን ቢል፣ ጦር ነው ትጸጸታላችሁ ነው ያለው። ወላሂ ትጸጸታላችሁ፣ ሁሉም ሰው ይጸጸታል ብሎ እንደዛ ተናግሯ። የዛ ቀን ራሱ በማግስቱ ሲጠየቅ ማለት ነው። እና ትጸጸታላችሁ ነው ያለው። ነገር ግን እንኳን ልንጸጸት ይቅር እና ድንበር እያለፍክ ሄድክ። አሁንም ድጋሜ አንተ እህት አለ እህት ብትሆን ኖሮ እንደዛ ተደርግም ነበረ። በቃ ጥፋተኛ ባይሆን ተረጋግተሽ ወይም ተረጋግተሽ ቁጭ በይ ወይም ደሞ በቃ ሁሌ ለምንድን ነው የምትጨቃጨቁት ብሎ ምክር ይሰጣል እንጂ እንደንተ አይነቱማ ወንድም ባፈንጫ ውልቅ ብሎ ይውጣ። የምሬ ነው የምልህ ይህ በጣም የሚደብር ነገር ነው እያደረግከ ያለኸው። ይሄ ጥሩ ተግባር እየሰራ አይደለም። ታውቃለህ፣ ደግሞ በደንብ ነው የምትከታተለው። ድብ እናደርጋችሁ እንኳን 7000 ወይም ደግሞ 6000 ሰብስክራይብ የያዘች ሴት ቅር እና 2000 ሰብስክራይብ 1000 ሰብስክራይብ የያዘችዋ እራሱ ድብ እናደርጋችሁ ትከታተላላችሁ። ኤፍሬም፣ ሁሉም ጥፋተኛ ነህ። ሰሞኑም አጥፍተሃል፣ አሁኑም አጥፍተሃል። ሁሉም ጥፋ ከጥፋት ውጪ ምንም የምትሰራው ነገር የለም። ኤፍሬም ትክክል ነው ልትሉት ትችላላችሁ። ለኔ ትክክል አይደለም ትክክል አይደለም። ሰሞኑም ትክክል አልነበረም። ያናክን እኔ አልተጫንኩትም የዛኔ ምክንያቱም በውስጥ መስመር እራሱ ሲጠየቅ እኔ እህት ሄዳት ትፀፀታላችሁ ነገ ምናምን ምናምን በቃ አላደለ እንደዛ ነበረ። ነገር ግን አሁን እዚህ ገዛ በዛሬው ትውጣ እስኪ የሚያኖራት ከሆነ እዛ ሄዳ የምትቀመጥ ከሆነ ተረጋግተ ምት ብቻ እንዴት ልበላችሁ እጅ ቤተሰቦቼ እውነት ለመናገር በቃ ሄዳ ቁጭ የምትልበት ያላት አልመሰለህም ወይስ ሄዳ የምትወድቅበት ያላት አልመሰለህም። በነገራችን ላይ ሮታ ራሱ አሁን አሁን ላይ ልፈርድበት

ቢዳት ቀርጽ እንጂ ትሄዳለች በእርግጥ ነገር ግን በየጊዜ ወይም በየወሩ ብትሄጂ ጥሩ ነው ለራስሽም ብዬ ነው ለማንም አይደለም ይሄ እኮ ዝም ብላችሁ ባላችሁ ቤት ቁጭ ስትሉ ወይም በሶስት ወር በአራት ወር ሄዳችሁ የምትመለሱ ከሆነ መድረሻ ቢስ ነው የምትደረጉት ስለዚህ ኤፍሬም ምን እንዳሰበ ባላውቅም ትሄድ ተመልሰ ትመጣለች ነው ያለው ማለት ነው ሁለት ቀን አትቆይም ሶስት ቀን የማትቆይም ተመልሰ ትመጣለች እያለ ነበረ በጣም ነው የሚያስጠላው ንግግርህን ኤፍሬም የምሬን ነው የምልህ በጣም ትደብራለህ ደባሪ ልጅ እየሆንክ ነው በጣም ምስኪንና አዛኝ ሰው ነበር ከዚህ በፊት። እና አሁን አሁን ግን የለም። ድንበር እያለፍክ ነው። ትላንትና እንደዛ አፋቸው ትክፈቱ እንዴ! አልተጫንህም ኮ የዛ ቀን እኮ ማንም የተናገረ አልነበረም። ለምን እንደዚህ ታደርጋለህ ተብለሃል። ትጻጻት አላችሁ። እኔ እንደ ህቴ ነው ማየት። ነገ ስትሰሙት እውነቱ አልክ። እውነቱ ምንድነው ምንሰማው? ምንድነው ምንሰማው? ያቸኛ ተሰሺ ቦይስ የድሮ ቦይስ ወይም ደግሞ ለሩታ የተባለላት ይሁን ብቻ ኢሜጆች ብቻ ን ያላቅም ወረቀት እያነበበች ነው ይመስለኛል። አብርሽን ያወጡት የትላንትና ራሱ ከዚ ውጭውን አለ ብዬ አላስብም። አብርሃም ደግሞ እንደዛ ያደርጋል ብዬ አላስብም። ነገር ግን የኤፍሬም ጣልቃ ገብነት በጣም ነው የሚያናድደው። የምሬ ነው ምላቸው። እኛ ራሱ አግብቶን አይደለም እዚህ ጋር የምንከራከረው፣ ባየነው ነው የምንፈርደው፣ ወይም ደግሞ ባየነው ለምን ይሄ ይሆናል ብለን ነው የምንከራከረው እንጂ ለሌላ ነገር አይደለም ማለት ነው። ተመልክቶን አይደለም አግብቶን አይደለም። ነገር ግን ሴት ልጅ በእንደዚህ ልክ ከፍ ዝቅ አታደርጉ። በራሳቸው እስኪ ተቋቋሙ። እኔ አሁን እኮ መናገር ፈልጋችሁ እራሱ ስትናገሩ ያዙኝ ልቀቁኝ። ለምን ተናገርሽ? ለምን አወራሽ? በቃ ጩኸታቸው ጩኸት እንዳይመስላችሁ፣ ሲጮሁ ማለት ነው። አንዳንድ ልጆች በቃ የሆነ አላቅም። እስኪ አንዳንድ እውነት እየመረራችሁን ዋጡ። የምር እውነት እየመረራችውን ዋጡት። እኛም እየዋጥን ነው ያለ ነው አይደለ? እውነት እየመረረንም እየዋጥ ነው። ውሸት ማለት ውሸት ነው። እውነት ነው እየመረረ የሚዋጣው እውነት። ስለዚህ ዋጡት፣ እናንተም እንደዛ እንጂ። ይሄ መሳደብ፣ ለምን እንደዚ አልሽ፣ ለምን እንዲያደረግሽ፣ የኤፍሬም ንግግር ጥሩ አይደለም። ለምን ትውጣ ይላል። ምክንያቱም ተረጋግተው አንድ ሰው ቁጭ ብሎ አውራ ይባላል እንጂ ውጭ ነው እንደሚባለው ነውረኛ ሽ በጣም ነው ያስጠላኝ። ወይስ መድረሻ ቢስ መስለዋለች እዛ ወይ በሶስት ወር በአራት ወር እየሄደች ስትመለስ ምናልባት መድረሻ ቢስ ያደርጓል ሊሆን ይችላል። እዛ አይደል እንደ ወንድሙ አለ አዲስ አበባ ላይ ስቀጥል ደግሞ ተጀራ ለቤተሰብ ሙሉ ቤተሰብ አላትሄድም እና፣ ለማንኛውም ውድ ቤተሰቦች የእውነት ለመናገር በጣም አነዶኛል። ደሜ ነው ፈላው። እስከ መጨረሻ ሳየው ቪዲዮን ከጀምሮ እስከ መጨረሻ ትሄድ ትሄድ ትሄድ ከዛ ሁሉ የቆመው አቤላ ነው። ተዛው ደግሞ አብርሽም በዚህ ሁለት ቀን አስተካክላለሁ ሲል ነው የነበረው። ኤፍሬም ግን ደም ነው የምታፈለው የምሬ ነው የምልህ። ከዚህ በፊት እንደዚህ ዓይነት ባህሪ አልነበረብህም፣ እንዲህ ያስጠላ ባህሪ። ልጅቷ ደግሞ እምባ እየተናንቃት ነበር እያወራች የነበረችው። ሩታ ግን እስከ መቼ ነው የምታለቅሽው? ማለት የምር እስከ መቼ ነው የምታለቅሽው? እስከ መቼ ነው ራስሽ ዝቅ የምታደርጊው? እስከ መቼ ነው ራስሽ የምታዋርጅው? እስከ መቼ ለምሳሌ እስከዚህ ቀን በይ። አሁን እኮ የልጅ እናት ልትሆኝ ነው። ታዲያ ለማን ብለሽ ነው የምታለቅሽው? የፈለገ ነገር ቢሆን የፈለገ ስራ ይሁን ምን ይሁን፣ ለምንድነው ለማብለሽ ታለቅሻለሽ? ግራ ግብት ያደርጋል፣ የምር በቃ አፋቸው ሞልታቸው ራሱ ለመናገር ይከብዳል። ለምን እንደምታለቅ ሰው ራሱ ግራ ይገባኛል። አንዳንዴ ለምን ተብሎ የልጅነት ትሆኛለሽ። እሺ እናዴ እንዴ እያለቀስሽ ነበር እንደ ከድሮም ጀምሮ ብሎ ሲጠይቅሽ ምን ልትይ ነው? እረ ራሳቸውን አስከብሩ፣ የምር ራሳቸው በቃ ራሳቸው ዝቅ አታደርጉ። በቃ ሰው እንደሚሰራ ሰርታችሁ ተለወጡ። ተለውጣችኋል ከዚያ በለጠም ይህ ምንድን ነው? ይህንን አክል እሷን እየተናነቃት የምታወራው እዚህ ጋር የብዙ ሰው ቅስም ትሰብራላችሁ። በጣም የሚወዳት ወይም ደግሞ የሚያከብራት ሰዎች ይኖራሉ አሉ ም ሲጀመር። ስለዚህ የእነሱ ራሱ ቅስም እየሰበራችሁ ነው ያላችሁት። የኤፍሬም ንግግር ደንብ ያፈላ ማለት ነው። እና ሩታ፣ እውነት ለመናገር ከዚህ በኋላ አልቅሰሽ ብመጪ እኔ እውነት ለመናገር ዞርብሻለሁ። እንዴ በቃ እጀነ እንበይ እንደ ሰው ዛሬም በየተናነቀን ነበር። እያ አይፈረደብሽም። በነገራችን ላይ የፈለገ ስራ ራሱ ቢሆን ምንም ቢሆን ስራ ነው ምናምን ልትር ይችላለች። ቢሆንም ለምን ታለቅሳለች? ለምን ለምን ተብሎ ነው የሚለቀሰው? እናንተ አልቅሳችሁ ስሩ ብትባለ አልቅሳችሁ ትሰራላችሁ? አልሰሩም። እራሳችሁ አስከብራችሁ ነው የምትሰሩት። የትኛውም ሰው ለምንኛውም ሰላሙ